የትራምፕ ትርምስና የተባባሰው አመፅ በአሜሪካ። የአሜሪካ መንግስት ሰነድ አልባ ስደተኞችን መያዝ መጀመሩን ተከትሎ ከአምስት ቀናት በፊት የተጀመረው የሎስ አንጀልስ ተቃውሞ ዛሬም ተቀጣጥሎ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ተቃውሞ ከአካባቢው የፖሊስ ኃይል አቅም በላይ መሆኑን ጠቅሰው ብሔራዊ ዘብ ወደ ከተማው እንዲገባ ያደረጉት በመጀመሪያዎቹ ቀናት ሲሆን ተቃውሞ ግን ከመብረቅ ይልቅ እየተባባሰ ቀጥሏል። ፖሊሶች ሕዝቡን ለመበተን ውሃና አስለቃሽ ጋዝ እየተጠቀሙ ሲሆን ለዚህም በርካታ ሰው አልባ ተሽከርካሪዎች በስራ ላይ ውለዋል። በከተማዋም የአስቸኳይ ጊዜ አዋጅ ታውጇል። የፌዴራል መንግስት ንብረቶችን ለመጠበቅ በሚል በመጀመሪያ ዙር ወደ 300 የሚጠጉ የብሔራዊ ዘብ አባላት ወደ ከተማው ገብተዋል። ፕሬዚዳንቱ ያለ ግዛቲቱ አስተዳደር ጥያቄ ወይም ፈቃድ ብሔራዊ ዘብ እንዲገባ ሲያዙ በአስርተ ዓመታት ውስጥ ይህ የመጀመሪያ እንደሆነ ነው የተነገረው። ባለፈው ወደ አካባቢው ከተንቀሳቀሱ 500 በላይ የብሔራዊ ዘብ አባላት በተጨማሪም በትናንትናው ዕለት ወደ 700 የሚጠጉ የባህር ኃይል ሰራተኞች በዛሬው ዕለት ወደ አካባቢው ገብተዋል። ፕሬዚዳንት ዶናልድ ትራምፕ ከ2000 በላይ የሚሆኑ ተጨማሪ የብሔራዊ ዘብ አባላት እንዲንቀሳቀሱም ትእዛዝ ሰጥተዋል። የካሊፎርኒያ አስተዳዳሪ ጋቪን ኒውሶም እና የሎስ አንጀለስ ከንቲባ ካረንባስ የፌዴራሉ መንግስት እርምጃ ያጣጣሉ ሲሆን ከንቲባው የፌዴራል መንግስት ከተማዋን ቤተ ሙከራ እያደረጋት ነው ሲሉም ከሰዋል። ተቃውሞ እየተባባሰ በመምጣቱ በትላንትናው እለት የአስቸኳይ ጊዜ አዋጅ በከተማዋ ታውጇል። አዋጁ ከምሽቱ ሁለት ሰዓት እስከ ሌሊቱ ስድስት ሰዓት ያለውን የሰዎችን እንቅስቃሴ የሚገድብ ሲሆን የከተማዋ ከንቲባ ካረንባስ አዋጁን ጥሶ የተ ያገኘ ሰው እንደሚያዝ አስጠንቅቀዋል። ሎስ አንጀለስ በደቡብ ካሊፎርኒያ የምትገኝና የሀገሪቱ የፊልምና የቴሌቪዥን ኢንዱስትሪ በዙሪያ የሚገኙባት ከተማ ነች። ከተማዋ ሆሊድን ጨምሮ ፓራማውንት ፒክቸርስ፣ ዩኒቨርሳል ኤንድ ዋርነር ብራዘር በተባሉ የቪዲዮና ቴሌቪዥን ስቱዲዮዎች የተከበበች ነች። ይቺ ከተማ በተለያዩ ወቅቶች የተቃውሞ ሰልፎችን በማድረግ ከአሜሪካ ከተሞች ከዋሽንግተን ዲሲ ቀጥላ ሁለተኛዋ ስፍራ እንደምትይዝ የዘጋርዲያን መረጃ ያመላክታል። በአንደኛው መቶ ክፍለ ዘመን ብቻ በርካታ ተቃውሞችን በማስተናገድ የምትታወቅ ሲሆን እነዚህ መካከል ደግሞ የስደተኞች መብት ጥበቃና የጥቁሮችን መብት አስመልክቶ የተደረጉት ተቃውሞዎች በግንባር ቀደምነት ይጠቀሳሉ። እንደ አውሮፓውያን አቆጣጠር በ2006 የስደተኞችን መብት አስመልክቶ በከተማው የተደረገው ታላቅ ተቃውሞ አንዱ ነበር። በሺዎች የሚቆጠሩ ተቃዋሚዎችም የተሳተፉበት ይህ ሰልፍ ሰነድ አልባ ስደተኞች ወንጀል እየፈጸሙ ነው በሚል ሊወጣ የነበረውን ህግ ለመቃወም ያለመ ነበር። ህጉ ስደተኞችን ብቻ ሳይሆን እነርሱን የሚረዱትን ተጠያቂ ያደርጋል መባሉ ደግሞ ተቃውሞ ሰለሞን ያባባሰ ነበር። በመጨረሻም ሴኔቱ የህጉን ሀረጎች በማለዘብና በወንጀል ተጠያቂ ያልሆኑ ስደተኞች ዜግነት የሚያገኙበትን የህግ አንቀጽ በማካተት ተቃውሞ ለዝቧል። እንደ አውሮፓውያን አቆጣጠር ነሐሴ 9 ቀን 2014 ዓ.ም የ18 ዓመቱ ጥቁር ወጣት ማይክል ብራውን ጁኒየር በሚዙሪ ነጭ ፖሊስ መኮንን በጥይት ተገደለ። የዚህ ወጣት መገደል በሎስ አንጀለስ ከፍተኛ ተቃውሞና ብጥብጥ እንዲከሰት ያደረገ ሲሆን ፖሊስ በጥቁሮች ላይ እየፈጸመ ያለውን የኃይል አጠቃቀምና ጭካኔም አውግዘዋል። ፍርድ ቤቱ ዊልሰን የተባለውን ነጭ ፖሊስ በነፃ መልቀቁን ደግሞ በከተማ ውስጥ ሌላ ለመረጋጋት እንዲከሰት አድርጎ ነበር። በ2017 የሴቶች መብት ተሟልቶ ይከበር ወይም ውመንስ ማርችስ በሚል ከፍተኛ ተቃውሞ አስነስተው ነበር። በወቅቱ በነቂስ በመውጣት ሴቶች በሁለንተናዊ መልክ መብታቸው እንዲከበር የጠየቁት የከተማዋ ነዋሪዎች ዛሬም ይህን ጥያቄ አላቋረጡም። በዚህ ተቃውሞ ላይ ከ750 በላይ ሰዎች መሳተፋቸው ደግሞ በከተማዋ ታሪ ታላቅ የተቃውሞ ትዕይንተ ህዝብ ሆኖ እንዲመዘገብ አድርጎታል። በ2020 በነጭ ፖሊስ ታፍኖ የተገደለውን ጆርጅ ፍሎይድን ሞት ተከትሎም በመላው አሜሪካ ተቃውሞ እንደነበር ይታወሳል። ሎስ አንጀለስ ግን ከሁሉም የአሜሪካ ከተሞች በተለየ ሁኔታ ተቃውሞን አቀጣጥላ እስካሁን ጆርጅ ፍሎይድን እያሰበች ትገኛለች። የከተማዋ ነዋሪዎች ባገኙት አጋጣሚዎች ሁሉ ከጆርጅ ፍሎይድ እና መሰል ሰዎች የፍትህ ያለ ድምጻቸውን እንዳሰሙ ናቸው። ሎስ አንጀለስ በአየር ንብረት ለውጥ የተቃውሞ እንቅስቃሴም የምትታወቅ ከተማ ነች። በተለይም ፕሬዚዳንት ዶናልድ ትራምፕ ከፓሪሱ የአየር ንብረት ለውጥ ስምምነት መውጣታቸውን ሲያስታውቁ ከሎስ አንጀለስ በላይ ድምጽ ያሰማ ከተማ አልነበረም። ስለ አካባቢው ጉዳዮች ከፍተኛ ግንዛቤ ያላቸው የሚባሉት የሎስ አንጀለስ ነዋሪዎች ጠንካራ የአካባቢ ፖሊሲዎችንና ዘላቂ ልምምዶች እንዲኖሩ ጠንካራ አቋሞችን አራምደዋል። ይህ በአብዛኛው ወጣቶች የሚሳተፉ የሚያደርጉበት የአየር ንብረት ለውጥ ተቃውሞ በየዓመቱ የሚደረግ እንደሆነ የዋሽንግተን ፖስት መረጃ ያመለክታል። በፍልስጤም ጉዳይም ከሎስ አንጀለስ በላይ ተቃውሞ ያሰማ አካባቢ የለም። አሜሪካ በፍልስጤማውያን አንጻር ትከተላለች ያሉትን የተዛባ የውጭ ግንኙነት ፖሊሲ እንድታስተካክል ደጋግመው ጠይቀዋል። እስራኤል ፍልስጤማውያን ላይ የምታደርሰውን ግፍ ሀገራቸው እንድታወግዝም ሲጠይቁ ከፖሊሶች ጋር ተጋጭተዋል። በታሪኳ በትዕይንተ ሕዝብ ተቃውሞ በማሰማት የምትታወቀው ሎስ አንጀለስ ይኸው ዘንድሮም ስደተኞች በስርዓት መያዝ አለባቸው። ስትል ስደተኛ ጠል ናቸው የሚባሉትን የዶናልድ ትራምፕን አስተዳደር እየማገተች ትገኛለች። ሎስ አንጀለስ ከሁለት ሺዎቹ በፊትም በ1991 በነጭ ፖሊሶች በአሰቃቂ ሁኔታ የተገደለው ሮድኒ ኪንግ ፍትህ እንዲያገኝ ጠይቃለች። ከ1960ዎቹ መገባደጃ እስከ 1970ዎቹ አሜሪካ በቪየትናም ላይ ያደረገችውን ጦርነትና በትውልደ ሜክሲኮ አሜሪካውያን ላይ የሚደረገውን አድሎ ለማውገዝ ቺቻኖ ሞራቶሪየም በሚል ተቃውሞ አካሂዳለች። በመጋቢት 1968 ዓ ም በም በምስራቅ ሎስ አንጀለስ የምትገኘው ቺካኖ የሚገኙ ተማሪዎች በትምህርት ድል አድልዎ በመቃወም የተማሪዎችም ተቃውሞ አድርጋለች። የሎስ አንጀለስ የተቃውሞ ታሪክ ቀጣይ የሆነ ማህበራዊ ፍትህ እንዲኖር ህዝባዊ መብቶች በቁርጠኝነት እንዲከበሩ እንዲሁም እኩልነትና ፍትህ በከተማዋና በአሜሪካ እንዲሰፍን የሚደረገው ትግል ማሳያ እንደሆነ በርካቶች ይናገራሉ። ሮይተርስ ከ2023-2024 ዓ.ም ያለውን መረጃ ጠቅሶ እንዳሰፈረው በሎስ አንጀለስ 48.6 በመቶ ሂስፖኒክ ወይም ላቲኖ፣ 2455 በመቶ ላቲኖ ያልሆኑ ነጮች፣ 15.1 በመቶ የእስያ ዝርያ ያላቸው ማህበረሰቦች፣ 7.3 በመቶ ጥቁሮች፣ 0.2 በመቶ የቀድሞ የአሜሪካ ተ ወላጆች 3.5 በመቶ፣ ሌሎች የማህበረሰብ ክፍሎች ይኖራሉ።